ሰላም ጤና ስጥልኝ፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ፓስታ በአትክልት ነው የምሰራላችሁ፣ የጾም ፓስታ በአትክልት። አጋጣሚ ሆኖ ባለፉ ልጆቹ የምንድነው የቻይና ሆትፖት ምሽት ነበራቸው እና የቀረ አትክልት ነበር። ሴትዮ ከሚጣለ ምሰርትሻበይ ምስት ላይ ኦኬ ብዬ እንግዲህ ፓስታ በአትክልት ሰርቼ ሊበላ ነው ማለት ደግሞ። በጣም አምሮ ነበረ ሰሞኑን እና ይህን ይመስላል። ይህን ጉዳይ በነገራችን ላይ ኢትዮጵያ የሆነ እንዴት ነው ከጫካ ምናምን የሚመጣው አለ አለ በቃ እንዴት ነው የሚሸተውን ጉዳይ እሱን እሱን አለኝ ና በትዝታ ሄድኩኝ ወደኋላ ስላላቸው። እዚህ ጋር ደግሞ በቆሎ ነው ፣ ይሄ የሰላጣ በቆሎ ማለት ነው። እሱ ነው እንግዲህ ና ካሮት፣ እኔ የተጠቀምኩት ግን ዲቅ ካሮት ከዛ ደግሞ እቺ አረንጓዴ ማታቃጥለዋ ቃሪያ እንዲሁም ደግሞ ሌላም ደግሞ ስሙን አላቀውም እሱ ነበረ እና መጨረሻ ላይ ባርኮሌ ጨምሬበታለሁኝ። እንደምታየት በጣም ከለፉል ነው በጣም የሚያምረው እና በጣም ደግሞ አምሮኝ ነበረ። ፓስታችን እዚጋ በስሏል ማለት ነው። ከዛ በኋላ እንግዲህ እንትን ብዬ ነሽንኩርት ነሽንኩርት በጣም ነው የምወደው። ነሽንኩርት ና ሽንኩርት በጣም ነው የምወደው በልጅነቴ በጣም ነው በምጠላው። አሁን ግን እጅግ በጣም በፍቅር ነው የምወደው እና እንግዲህ ሁለት ሽንኩርትነት ትንሽ የተጠቀምኩትኝ ከዛ ደግሞ ሆነ ሽንኩርታችሁን። በዚህ አጋጣሚ ላስቸግራችሁ ቻናሌን ሰብስክራይብ አድርጉልኝ። እንግዲህ ከጀመርኩት ትንሽ ቆየት አለ፣ ግን ሰብስክራይብ የለውም ሰዎች ጋር ብዙ እየደረሰ አይደለም እና ከቻላችሁ ሰብስክራይብ አድርጉልኝ፣ እንዲሁም ደግሞ ሼር አድርጉልኝ፣ ላይክ አርጉልኝ። ቪዲዮን አመሰግናለሁ ስለምታረጉልኝ ከዚህ ጋር እንግዲህ ሽንኩርት ንበሳል ካደረግኩት በኋላ ና ሽንኩርት ጫመርኩበት፣ ከዛ በኋላ ደግሞ አትክልቶችን ጫመርኳቸው ማለት ነው። ያው አትክልት ብዙ አይበስልም። እኔ ግን ትንሽ አዘገየሁትኝ በሰል ላለብኝ። ገባ ወጣ ነበር ማለት የነበረበት ከዛ ጫው ና ቁንዶሮ በላይ ጨመር። ከዛ በኋላ ደግሞ እኔ የና ሽንኩርት ፓውደር ጫምራለሁ በጣም ስለምወድ ማለት ነው። እንግዲህ ሁሉንም ትን ካለ በኋላ ፓስታችን ጫመርኩኝ። ከዛ በኋላ እንግዲህ ለመበላት ዝግጁ ሆነ ማለት ነው። በነገሸ በጣም በጣም ጣፍጥ ነበር። እንግዲህ ጾም ላይ ፓስታ በአትክልት ሩዝ ምናምን ነገሮች ያው የተለመዱ ናቸውን ኢትዮጵያ። ሲሆን እውነት ለምናገር እዚያ ሀገር ስለሚሰለቸኝ መሰለ መብላት አልወድም። ሩዝም ሆነ ፓስታም ጭራሽ መብላት ማየት አልፈልግም። ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ።